በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የመቶ የመቶ ሽብር ሁለት እጣዎች፣ እንዲሁም የሀምሳ የሀምሳ ሽብር የቀሩትን አራት እጣዎች ጨምሮ ስድስት እጣ ተጨማሪ እጣ ጨምሯል። ለሰክሰስ ፍላስ አንድ ጊዜ ሄዋን የማርያም ባለሶስት መኝታ ቤት ኮንዶሚኒየም የደረሳት ሄዋን የማርያም

ማሊያ ስትሆን ባለ ሁለት መስፍን ከፋ ነው። መስፍን ከፋ አሸናፊ ነው ታ እንዲሁም አሸናፊ ደግሞ

ስራካቸው መሰረት አቡዬ በደንብ ተከታታያት። አቡዬ ነግሬያታለሁ፣ በደንብ ተከታታያት። ሴትራ ምን ተሰማሽ? እንዴት ነው? እንዴት ምን ተሰማሽ? ደስ ያለሽ ወይ

እንኳን አላህ ረዳሽ እለበትእንኳን ስ አለሽ የእኔ ወድ አየሽ፣ እንዲህ ነው። በመጨረሻ ላይ ይሄ ነው፣ በቃ የሰክሰስም አላማ እንደዚህ በስደት በጣም ብዙ አመታት ስደት ላይ ቆይተን ቤት ለሌለን ስደተኞች ቤት ባለቤት ማድረግ ነው አላማው። እና በጣም ደስ ብሎኛል ለሚገባው ማለት ነው ከዛ መለሱኝና አሁን ደግሞ ይሄኛው ሰላሳ ዘጠኝ ከትናንት ወደ ላይ የቆረጥኩት ማለት ነው እና በ ከደረሰኝ እናቴ የትድናል ሻደረሰም ደግሞ አልደረሰኝ ቻንሴ ለሞክር ብዬ ነው ትጋሚ የቆረጥኩት እንጂ መጀመሪያ አራት ቆርጬ ነበረ። አይገርምሽም? ምኒም ተጋሚ ቻንስ ለሚገባው ይረሰው ብዬ ድዋስ አደርግ ነበር። እንኳን ለሚገባው ሰው ደረሰው፣ እንኳን ለአንቺ ደረሰሽ። ሻደርግ እየተከታተል ነበር። አሚን ለእኔ ድረሰን እኔ ብሳለው ከእናንተ እያልኩኝ ማለት ነው በጣም ደስ ይላል። እንኳን ለሚገባው ደረሰው። እንደዚህ ለተቸገረ የህዋኒ ማርያም አንደኛ ጣይ ደረሳት። ምን አይነት ስትዌሽን ላይ እንዳለች አናቅም። እሷም ስትመጣ የእሷንም እንሰማለን። እና እንኳን ደስ አለሽ እህቴ። ባለው ለመኝታ ቤት ቤት ቀላል አደለም። እንኳን ደስ አለሽ ሁለት ሃያ አመት

ለደስቼ ብቻ ስሰር ነገር ለሚገባው ሰው ደረሰው ማለት ይሄ ነው። ነጌም ትጠሪያለሽ፣ እንጠራሻለን። ከነጌ ጀምሮ ሙሉ ኢንፎርሜሽን አሁን ከነጌ ጀምሮ ያለውን ደግሞ ነጌም መተሽ

ይቹት አንደኛ ጣ ባለ ሶስት መኝታ ቤት ኮንዶሚኒየም የሚወጣላት ሄዋን የማርያም። ዋንአጋጣሚ እስቲ ደስታሽን ግልጭልን፣ እንዴት ትኬት እንደገዛሽ መች እንደገዛሽ በምን አጋጣሚ ምናምን ትኬት እንደገዛሽ እስቲ አንዳንድ ነገር ያለሽ እንዴ፣ ደስ ያልሽን ደስታሽን ደግሞ በደንብ አድርገሽ ቤተሰቦችም እዚህ መስመር ላሉ ሰዎችም ደስታሽን ገልጭ እባክሽን፣ በፊትና በድርጅታችን ስም ጠይቅሻለሁ። አንደኛ እየት እንዳለሽ ከየት እንዲሆንሽ የተገር እንዳለሽ እሱ። በመጀመሪያ እውነት ለመናገር ሀውዬ በጣም ነው የምወደሽ። ይሄ የሆነው በአንቺ ነው፣ እውነት ለመናገር ከልቤ ነው። ይሄን አጋጣሚ ለማግኘትና አንቺ ጋር ለመምጣት ብዙ ጥረት አድርጌ ነበረ። ከሶስት ወር ከአራት ወር በፊት የሆነ ሀዘን ላይ ነበርኩና ያንን ሀዘኔን ላካፍልሽ ብዙ ጥረት አድርጌ ነበረ። ያው እግዚአብሔር ደግሞ በፈቀደው ቀን ተገናኘን። በጣም ወድሻለሁ። ሲቀጥል ሰንሰስ ደግሞ እንደዚህ አይነት እድል ለንደኛ አይነቱን በስትደት ላይ የእድሜ ልካችን ህልም ሆኖ የታየንን ህልማችን እንደዚህ እንዲፈታ ስላደረግ ከልባ መሰግናለሁ። እግዚአብሔር አምላክ መሁላችሁም ጤናና እድሜ ስጣችሁ ነው ለው። ያው ትንሽ አይነት ቪዲዮ ራሱ እንትን አልችልም

ሰዎች አሁን ያለሁት ጉባኤ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዚያ ሳውዲ አረቢያ ስድስት አመት ሰርቼ ወደ ኢትዮጵያ አርገብቼ ለገጣፎ የሚባል ከአዲስ አበባ ወደዛ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራሁ ነበረ። ከሁለት አመት በፊት ያ ቦታ ልቀቂ ይሄ ነቅቼ ነው ሁለተኛ ስደትን የመረጥኩት እንጂ አጠቃላይ የነበረ ከሳዲ ሀገሬ ላይ ባለ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆንና በጣም ተረበሽኩ። በቃ የስድስት አመት ልፋቴ ብዬ አዘም በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛለ ሌላ ከተማ ላይ ቦታ ገዛልኝ እና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛ ነው። ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርጬ ራሴን የማንቀሳቅስበት። እኔ ቤት ላይ በጣም ነው የምሰራው። በትምህርት ሰዓት እያለሁ ተከራይቼ ነበር ስማሩ የነበረው ሀያ ስኩል። ወደ ስደት የመጣሁት አባቴ በህይወት ሳጣ ነው። ቀጥታ ወደ ስደት የመጣሁት ትምህርቴን ከሀስቦ ያቋር ውጭ ማለት ነው እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራ ወጥ አይሆንም የራሴ ነገር የራሴ ቦታ ላይ ነው ምርጫ እና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት አሁን ከመጣ ሁለት አመት ነው